በዛሬው ቪዲዮአችን ውስጥ ሙሉ ለሙሉ ከስልካችን ላይ የጠፋውን የቲክቶክ አካውንት እንዴት መልሰን ማግኘት እንደምንችል አብረን እናያለን። ምን ለማድረግ ቀጥታ ወደ ቲክቶክ አፕሊኬሽን በመምጣት ፕሮፋይላችን ስር እንገባለን። ቲክቶክን ከፍተን ስንገባ ታች ላይ እዚሽ ጋር የምትመለከቱት የፕሮፋይል ምልክት አለች። እቺን የፕሮፋይል ምልክትን አንድ ጊዜ በመጫን ወደ ፕሮፋይላችን እንመጣለን። ከፕሮፋይላችን ፎቶ በላይ የቲክቶክ የፕሮፋይል ስማችን አለ። እችኛ አይቷን የፕሮፋይል ስማችንን አንድ ጊዜ እንጫናታለን። በእንደዚህ አይነት መልኩ ያመጣልናል። እነዚህ ጋር አንድ የቲክቶክ አካውንት ነው የምጠቀመው ወርታች ስመጣ ደግሞ አድ አካውንት የሚላለ ይሄኛውን አድ አካውንት የምለውን አንድ ጊዜ በመጫን እገባለሁ። ከዚህም በፊት የምንጠቀመው አካውንት ማግኘት የምንችለው እነዚህን በመጠቀም እንደሆነ ምርጫ ይሰጠኛል ማለት ነው። እነዚህን በመጠቀም እንደሆነ ምርጫ ይሰጠኛል ይላል። ሎጊን ስል ከዚህም በፊት የምንጠቀመውን ቲክቶክ ለማግኘት ነው። ሳይን አፕ ስል ደግሞ ሳይን አፕ ደግሞ ታች ነው ያለው። ሳይን አፕን እዚሽ ጋር እናገኛለን። ሳይንአፕ የሚያገለግለው ደግሞ አዲስ የቲክቶክ አካውንት ለመክፈት ሲሆን ነው። እኛ ግን የነበረን ቲክቶክ እየፈለግን ስለሆነ ላይ ዩዝ ፎን ይለናል። እዚሁ መጀመሪያ ላይ ደግሞ ኢሜል አሊያም ዩዘር ኔም ብሎ በሶስት ይከፋፍልልናል ማለት ነው። በሦስት ይከፍልልናል። እዚሽ ጋር ስልክ ቁጥር መጠቀም እንችላለን። እዚሽ ጋር ደግሞ ኢሜላችንን መጠቀም እንችላለን። መጨረሻ ላይ ዩዘር ኔም ቲክቶክ ላይ የምንጠቀመውን ስም በመጠቀም ማግኘት እንደምንችል ይጠቅመናል ማለት ነው። ከነዚህ ውስጥ ካልሆነ ሁለተኛ ላይ ወርታች በመምጣት ከመጀመሪያ ወደ ሁለተኛው በምንመጣበት ሰዓት ፌስቡክ ፌስቡክ አካውንትና የጉግል አካውንት እንዲሁም የትዊተር አካውንቶችን ያሳየናል ማለት ነው። ከዚህም በፊት የቲክቶክ አካውንታችን ከነዚህ የሶሻል ሚዲያ ጋር አገናኝተናቸው ከሆነ በነዚህ አማካኝነት የጠፋብንን የቲክቶክ አካውንት ማግኘት እንደምንችል ነው። እዚህ ጋር አማራጭ የሰጠን ወደ አንድኛው በመመለስ ዩዘር ኔም የምለውን እንጠቀማለን ማለት ነው። ስልክ ቁጥር መጠቀም የማንችል ከሆነ ደግሞ ኢሜላችንን መጠቀም ይኖርብናል ማለት ነው። ከሁለት አንዱ መጠቀም ይኖርብናል፣ ወይ ስልክ ቁጥር መጠቀም አለብን፣ ወይ ደግሞ ኢሜላችንን መጠቀም አለብን። ይሄንን ለማድረግ እዚህ ቦታ ላይ ሶስት አማራጮችን መጠቀም እንደምንችል ያሳየናል ማለት ነው። ሦስቱ አማራጮች ስልክ ቁጥር ኢሜል እና ዩዘር ኔምን መጠቀም እንዳለብን ማለት ነው። እናንተ ለእናንተ የምመቸው መምረጥ ትችላላችሁ። እኔ ግን ሦስተኛ የሆነውን ዩዘር ኔምን በመምረጥ ያንን የቲክቶክ ስማችንን በመጠቀም የጠፋብንን የቲክቶክ አካውንት እንፈልጋለን ማለት ነው። ያንን ለማድረግ ወደ ኋላ እንመለሳለን፣ ወደ ኋላ እንመለሳለን። ወደ ኋላ በመምጣት እዚች የሰርች ምልክት አለች። እችኛ አይቷን የሰርች ምልክት ከላይ ያለችዋን እሷን አንድ ጊዜ እንጫናለን። የሰርች ምልክትን በመጫን ጠፍቶብኝ የነበረውን የቲክቶክ አካውንትን ስሙን ስለማቅ በስም ሰርች አደርገዋለሁ፣ በስም ፈልገዋለሁ ማለት ነው። ስፒንጎ የሚል የቲክቶክ አካውንት እየፈለግኩኝ ስለሆነ እዚሽ ጋር መጀመሪያ ላይ የመጣልኝን ይሄኛውን የቲክቶክ አካውንት እከፍተዋለሁ። እየፈለግኩት ያለው የቲክቶክ አካውንት ይሄ ስለሆነ ማለት ነው። ኢንስፒንጎ ብሎ እመጣልኝን የቲክቶክ አካውንት እጫነዋለሁ። እየፈለግኩት ያለው ቲክቶክ አካውንት ስለሆነ ማለት ነው። አንድ ጊዜ በምጫንበት ሰዓት በእንደዚህ አይነት መልኩ ይከፍትልኛል። እችኛ ዊቷን የቲክቶክ አካውንት እችኛ ዊቷን ስም ኮፒ አደርጋታለሁ። ኮፒ ካደረኩኝ ኮፒ ካደረኩኝ በኋላ በችኛይቷን ቀስት በመንካት ወደኋላ እመለሳለሁ። ወደ ኋላ ከተመለስኩኝ በኋላ በቅድሙ ስቴፕ ወደ ፕሮፋይል አካውንቴ እሄዳለሁ ማለት ነው። ችኛየቷን ከታች ፕሮፋይል ምልክቷን በመንካት ፕሮፋይሌ ስር እገባለሁ። ፕሮፋይሌ ስር ከገባሁኝ በኋላ የቅድሙን ስቴፕ ደግሜ እሄዳለሁ። እችኛ አይቷን የፕሮፋይል ስሜን ከላይ ያለችዋን በመንካት ወርታች በመምጣት አድ አካውንት አድ አካውንት የምላለች አድ አካውንትን እጫነዋለሁ። አድ አካውንትን በመጫን አሁንም አድ አናደ አካውንት የምለውን እጫናለሁ። በእንደዚህ አይነት መልኩ እዚሽ ጋር የምፈልገው ስለሌለ ካንስልን በመጫን አሁን ግን እኛ የምንፈልገው ዩዘር ኔም ነው። እዚሽ ጋር ዩዘር ኔም ነው የምንፈልገው። ስለዚህ ቅድም እዚህ ጋር ኮፒ ያረኳትን በማምጣት እዚህ ቦታ ላይ ያስገባለሁ። እዚህ ቦታ ላይ በማስገባት ኮንቲኒ የምለውን እጫናለሁ። ኮንቲኒ የምለውን እጫናለሁ። ወርታች በማምጣት ኮንቲኒ የምለውን ስጫን ፓስወርድ እንዳስገባ ይጠይቀኛል። ፓስወርድ እንዳስገባ ይጠይቀኛል። ፓስወርዳችሁን የምታውቁ ከሆነ ታስገባላችሁ። ማታቁት ከሆነ ደግሞ ፎጌት ፓስወርድ የምለውን እንጫናለን። እዚች ጋር ፓስወርዱን ስለማናቀው ፎጌት ፓስወርድ የምለውን እንጫናለን። ይህንን በምንጫንበት ሰዓት አማራጭ ይሰጠናል። እዚች ጋር እንደምትመለከቱት አማራጭ ይሰጠናል። አማራጭ የምሰጠን ለምንድን ነው? አሁን የጠፋብንን የቲክቶክ አካውንት መልሰን ማግኘት የምንችለው የቲክቶኩን ፓስወርድ ወይንም ደግሞ ኢሜይል ወይንም ስልክ ቁጥር፣ ከዚህም በፊት የተጠቀምንበትን የቲክቶክ ፓስወርዳችንን አሊያም ቲክቶክ ስንከፍት ኢሜይል አስገብተን ወይንም ስልክ ቁጥር ከሆነ ከሶስቱ የግድ አንዱን ማስገባት ይኖርብናል ማለት ነው። ፓስወርድ ካስገባን ዩዘር ኔሙን በመጠቀም ቲክቶክ አካውንቱን እንትኑን ስላገኘ ነው ፕሮፋይል ኔሙን ስላገኘ ነው። ፓስወርዱን ስናስገባ ቀጥታ ቲክቶኩ ይመለስልናል። ያ ካልሆነ ደግሞ ኢሜይል መጠቀም አለብን ወይንም ደግሞ ስልክ ቁጥር ማለት ነው። በሱ ላይ ኮድ ስለምላክልን ማለት ነው። እዚ ጋ ኢሜይልን በማስገባት እኔ ጀምራለሁ። ኢሜይልን በማስገባት ጀምራለሁ። ኢሜይል ካስገባውኝ በኋላ ወርታሽ በመምጣት ኮንቲኒው የምለውን ይጫናለሁ። ኮንቲኒውን ይጫናለሁ ኮንቲኑ በማለት ወደፊት ስንመጣ አሁን ባስገባነው ኢሜላችን ኮድ ይላክልናል። ያንን ኮድ ለማምጣት ቀጥታ እዝሽ ላይ እንዳለ እችኛ አይቷን መሀል ላይ ያለቿን በመጫን ከውስጥ እንወጣል። ወደ ጂሜይላችን በመሄድ ጂሜይላችንን እንከፍታለን። ጂሜይላችንን እዚሽ ጋር በመምጣት እናገኛለን። እችን ጂሜልን አንድ ጊዜ በመጫን የተላከልልን ስድስት ዲጂት ኮድ እዚሽ ጋር እናገኛለን። ኮፒ በማድረግ ቅድም ያቆምንበት እዚሽ ጋር እናገኛለን። ወደዚህ በመምጣት ኮዱን እናስገባለን። ስድስቱን ድጅት ኮድ ያመጣ ነውን በማስገባት አዲስ ፓስወርድ እንድናስገባ ይጠይቀናል። ብዛቱ ከስምንት ድጅት በላይ የሆነ ሶስት መስፈርቶች አሉ። ሶስት ማሟላት ያለብን መስፈርቶች አሉ። አንደኛ ላይ ብዛቱ ከስምንት በላይ ዲጅት መሆን አለበት። ሁለተኛው መስፈርት ደግሞ ቁጥርና ፊደል የተቀላቀሉበት መሆን አለበት። ሶስተኛው ክራቴሪያ ደግሞ ሶስተኛው መስፈርት ደግሞ ከሲምቦል አንድ መጠቀም አለብን። ይህንን ካደረግን በኋላ ወርታሽ በመምጣት ኮንቲኑ የምለውን እንጫናለን። አሁንም ኮንቲኑ የምለውን እዚሽ ጋር እናገኛለን፣ እሱን እንጫናለን። በእንደዚህ አይነት መልኩ የጠፋብንን የቲክቶክ አካውንት እናገኛለን ማለት ነው። ያንን ለማረጋገጥ አሁንም ወደ ፕሮፋይላችን እንመጣለን። ወደ ፕሮፋይላችን በመምጣት ከታች እችኛ አይቷ የፕሮፋይል ምልክት አለች፣ እሷን እንጫናለን። እሷን በምንጫንበት ሰዓት ቅድም ስንፈልገው የነበረው የቲክቶክ አካውንት እዚች ጋር እናገኛለን ማለት ነው። ስንፈልገው የነበረው የቲክቶክ አካውንት እዚች ጋር መጣለን ማለት ይሄ ስፒንጎ የሚል የቲክቶክ አካውንት ቅድም አልነበረም። በእንደዚህ አይነት መልኩ የጠፋብንን የቲክቶክ አካውንት መልሰን ማግኘት እንችላለን ማለት ነው። የዛሬ ትምህርታችን ይሄንን ይመስላል። በሚቀጥለው የትምህርት ርዕስ እስክንገናኝ ድረስ መልካም ቆይታ ይሆንላችሁ።